ላላችሁ ከብርሃን ቤተሰቦቻችን ግንባር የተገኙ መረጃዎችንና ሊሰሙት ይገባል ያልናቸውን መረጃዎች አሰባስበን ወደ እናንተ መጠናል። እናንተም ሰብስክራይብ፣ ሼር እያደረጋችሁ በእርታት እንድትሆኑ ዘንድ እየተማጸንን በቅድሚያ ርዕስተ ዜና እናሰማቸዋለን። የሰብአዊ መብት ረገጣ በፈጸሙ ባለስልጣናት ላይ ማዕቀብ እንዲጣል የአማራ ማህበር በአሜሪካ ጠየቀ። ይህንም ጉዳይ አሰናድተናል፣ አብራችሁን ስትቆዩ የምንዳሰው ይሆናል። ባንዳዎችና ዙፈ ጠባቂ ሰራዊቱ ላይ ከባድና የማያዳግም እርምጃ የመውሰዱ ሥራ ተጠናክሮ ቀጥሏል። በሰፊው ትሰሙታላችሁ። በአዲስ አበባ በአንድ ወር ቀጠሮ ይሰጥ የነበረው የፓስፖርት አገልግሎት መቋረቱ ቅሬታን ፈጥሯል። ከሩሲ ረዝም በሩ አልቀነሰም ሲል ነዋሪዎች ቅሬታቸውን ገልጿል። በዝርዝር እንመለከተዋለን። ከፍተኛ የመንግስት አመራሮች ከ56 ቢሊዮን ብር በላይ በሆነ የጥራት ችግር ያለበት ማዳበሪያ ግዥ ምክንያት በሙስና ተከሰሱ። ይህንም ጉዳይ አሰናድተናል፣ አብራችሁ ስትቆዩ የምትሰሙት ይሆናል። ምን አላችሁ? ከብርሃን ቤተሰቦቻችን ግንባር የተገኙ መረጃዎችንና ሰሙት ይገባል ያልናቸውን መረጃዎች አሰባስበን ወደ እናንተ መጠናል። እናንተም ሰብስክራይብ፣ ሼር እያደረጋችሁ በእርታት እንድትሆኑን ዘንድ እየተማጸንን በቅድሚያ ርዕስተ ዜና እናሰማቸዋለን። የሰብአዊ መብት ረገጣ በፈጸሙ ባለስልጣናት ላይ ማዕቀብ እንዲጣል የአማራ ማህበረብ በአሜሪካ ጠየቀ። ህዳር 17 2018 ዓ.ም የሰብአዊ መብት ጥሰቶችን በመከታተልና ሪፖርት በማድረግ የሚታወቀው የአማራ ማህበር በአሜሪካ በኢትዮጵያ ባለስልጣናትና ወታደራዊ አዛዦች ላይ ማዕቀብ እንዲጣል ጠይቋል። በኢትዮጵያ በተለይም በአማራ ላይና በኢትዮጵያ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አማኞች ላይ ማንነት ተኮር መጠነ ሰፊ ጥቃት እየተፈጸመ መሆኑን ማኅበሩም አስታውቋል። ጥቃቶቹ በዋናነት የአማራ ብሔር ተዋላዮችንና ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ማንነትን መስረት ያደረጉ ናቸው ያለው ማህበሩ የጥቃቱ አድራሻቸውን በስም ዘርዝረዋል። ጠቅላይ ሚኒስትር አብይ አህመድ የሚመራው ግዥ ብልጽግና ፓርቲ፣ መከላከያ ሰራዊት፣ ህዝባዊ ወያነ ሐርነት ስግራ ወይም ህወት፣ የኦሮሞ ነጻነት ሰራዊት ኦነግሸንና የኦሮሚያ ክልል ልዩ ኃይል በዋናነት በጥቃቱ አድራሽነት ወንጅሏል። በስም ከየጠቀሱት አካላት በተጨማሪም በሁሉ ያልተገለጹ በተለያዩ ክልሎች የሚገኙ ኃይሎች ማንነትን መስረት ያደረገ ጥቃት እያደረጉ ነውም ተብሏል። ማኅበሩ በኢትዮጵያ የተለያዩ አካባቢዎች የታጠቁ ኃይሎች በሰላማዊ ዜጎች ላይ እያደረሱ ያሉት የሰብአዊ መብት ጥሰት ከጊዜ ወደ ጊዜ እየተባባሰ መምጣቱን እንዳሳሰበው ገልጿል። በአማራ ክልል ጦርነት የዘር ማጥፋት ወንጀልን ጨምሮ በሰው ልጆች ላይ የሚፈጸሙ ዘርፈ ብዙ ወንጀሎች መፈጸማቸውን ማህበሩም ጠቅሟል። ሁለት ዓመት በተሻገረው ጦርነት ከፍርድ ውጭ ግድያዎችን ጨምሮ በጠነ ሰፊ የሰብአዊ መብት ረገጣዎች መፈጸማቸውን ተገልጿል። በጦርነቱ የጤና ተቋማትና ትምህርት ቤቶችን ጨምሮ የአየር ድብደባ ሰለባ መሆናቸውን ማህበሩ በመግለጫው አስታውቋል። ከሰሞኑ ቢቢሲ በምርመራው ዘገባ ያጋለጠውን በውስን ቦታዎች ላይ ብቻ በተሰበሰበው ሪፖርት 2697 የአስገድዶ መድፈር ወንጀሎች መፈጸማቸውን ያስታወሰው ማህበሩ ዓለም አቀፍ ማህበረሰብ በአማራ ላይ እየደረሰ ለሚገኘው ጥቃት ትኩረት እንዲሰጥ ጥሪም አቅርበዋል የዓለም አቀፍ ሀገራትና የገንዘብ ተቋማት ለተጨማሪ ጥቃቶች የሚውሉ ወታደራዊ መሳሪያዎች ግዢ የሚውል የገንዘብ ድጋፍ መስጠት እንዲያቆም ማህበሩም ጠይቋል እንዲሁም የሰብአዊ መብት ረገጣ ላይ በተሳተፉ ባለስልጣናትና ወታደራዊ መሪዎች ላይ ያነጫጠረ ማዕቀብ እንዲጥል ማህበሩም ጥሪ አቅርቧል ስልታዊ በሆነ መንገድ የሚፈጸም የሰብዓዊ መብት ጥሰቶች በመቀስቀስ እንዳልሰሙ በማለፍና በመካድ በሰው ልጆች እልቂት ላይ የቀለዱ መንግስታዊና ወታደራዊ ባለስልጣናት ተጠያቂ መሆን እንዳለባቸው ማህበሩም ያሳስባል። ኃያላን ሀገራት ዓለም አቀፍ ተቋማትና ሰብዓዊ መብት ተጓማጓጅ ድርጅቶች በኢትዮጵያ የተከሰቱ ያሉ የሰብዓዊ መብት ረገጣዎችን ለማስቆም ቁርጠኝነት እንዲያሳይ ማህበሩም ጥሪ አቅርበዋል። ግዙፍ ላስታ አሳምነው ኮር ታላቅ ደል ተጎናጸፈ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚልክዝ ላስታ አሳምነው ኮር ዛሬ ሁለት ከሰላሳ አምስት በላይ የአገዛዙ ሰራዊትን በመደምሰስና ና ከአርባ በላይ የሚሆኑ የአገዛዙ ሰራዊትን በማክሰል ታላቅ ደል ተጎናጽፏል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚልክዝ የግዙፍ ላስታ ጄራል አሳምነው ጽጌ ኮር ክንፍ የሆኑት እሸት ክፍለ ጦር፣ ወባተ አባተ ክፍለ ጦር በመደራጀት ላይ ያለው አህድ ራስ አንችል እንዲሁም ነብሮ ተወርዋሪ ኮማንዶ ብርጌድ በጋራ በመናበብ ባደረጉት አውደ ውጊያ ከ35 በላይ የአገዛዙ ሰራዊት ሲደመሰሱ ከ40 በላይ ቁስለኛውን ይዞ ወደ መጣበት እግር አውጭኝ ብሎ ፈርጥቷል። የአገዛዙ የሰሜን ምስራቅ ዕዝ የ65ኛው ክፍለ ጦርና 61ኛ ክፍለ ጦር ሰራዊት መነሻውን ከላስታ ወረዳ ሸምሸቃ ቀበሌ ወይም ላሊበላ አየር ማረፊያ ከተማ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 እብሮ ኮማንዶ ብርጌድ በጥምረት በመሆን ከላሊበላ ከተማ ወደ ጋሸና የሚወስደውን እስፓልት መንገድ በተለምዶ ባርታ ግራኝ አምባ ቻይና ካምፕ ድረስ በመዘርጋት ጠላትን ሲያረግፉት ቆይተዋል። ህዳር 17 2018 ዓ ም ከቀኑ አምስት ሰዓት እስከ አመሻቹ 9 ሰዓት ተኩል ከአራት ሰዓት በላይ በፈጀ ትንቅንቅ ከ35 በላይ የጠላት ኃይል ሲደመሰስ ከ40 በላይ ቁስለኛ ማድረግም ተችሏል። በዚያው ደውጊያ ጠላት የእሸት ክፍለ ጦርን ለማፈን አቅዶ የመጣ ቢሆንም ባላሰበውና ባልጠበቀው መንገድ ራሱ ተፍኖ በወገን ክንድ ሲቀጠቀጥ ውሎ ወደ መጣበት ሽምሸሃ ቀበሌ ወይም ላሊበላ አየር ማረፊያ ፈርጥቶ ተመልሷል። በዚህም ወጊያ ጠላት ሽምሸሃ ቀበሌ ኪኔሸር ከሚባል ቦታ ላይ በቶ 20 ሞርተር አጥምዶ በሚወረውረው ቅንብላ አርፎና ተኳይ መንደር አካባቢ በንጹሐን ዜጎች ላይ አካላዊና ቁሳዊ ጉዳት አድርሷል። በትናንትና ሁለት የዚሁ ኮር አባል የሆነው በአረጉ ተማረ ክፍለ ጦር በአገዛው ሰራዊት ላይ አካላዊና ቁሳዊ ኪሳራ ማድረሱን መዘገባችን ይታወሳል። ከፍተኛ የመንግስት አመራሮች ከ56 ቢሊዮን ብር በላይ በሆነ የጥራት ችግር ያለበት ማዳበሪያ ግዢ ምክንያት በሙስና ተከሰሱ። የመዳበሪያ ግዢ ዙሪያ የግዢ መምሪያዎችና ውሳኔዎችን በመጣስ እንዲሁም የጥራት ችግር እየታየበትን የአፈር መዳበሪያ ወደ አገር እንዲገባ በማድረግ በመንግስት ላይ ከ56 ቢሊዮን ብር በላይ ጉዳት በማድረስ የተጠረጠሩ ከፍተኛ የመንግስት ተማሪዎችና ሌሎች ሰራተኞች ላይ ከባድ የሙስና ወንጀል ክስ ተመሠረተ። ፍትህ ሚኒስትር አቃቢ ህግ ክሱን ህዳር 12 ቀን 2018 ዓ ም የተመሰረተ ሲሆን ክሱ ሰኞ ህዳር 15 ቀን 2018 ዓ ም ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የከባድ ሙስና ወንጀሎች ችሎት ቀርቧል። በአዲስ አበባ በአንድ ወር ቀጠሮ ይሰጥ የነበረው የፓስፖርት አገልግሎት መቋረቱ ቅሬታን ፈጥሯል። ቀኑ ሲረዝም ብሩ አልቀነሰም፣ ሲል ነዋሪዎች ቅሬታቸውን ገልጿል። የኢሚግሬሽንና ዜግነት አገልግሎት ከሚያቀርባቸው የፓስፖርት አሰጣት አገልግሎት አንዱ የሆነው በአንድ ወር ቀጠሮ ለዜጎች ሲሰጥ የነበረው ፓስፖርት አቅርቦት የጊዜ ገደብና ሁኔታው በግልጽ ባልታወቀ ምክንያት መቋረጡ ቅሬታን ፈጥሯል። ሪፖርቱ ያነጋገራቸውና ስማቸው እንዳይገለጽ የጠየቁ አንድ ተገልጋይ ለራሳቸውና ለቤተሰቦቻቸው አገልግሎቱን ለማግኘት ባለፈው ሳምንት የመጀመሪያ የሥራ ቀናት ወደ አገልግሎቱ ዋና መስሪያ ቤት ጎተራ አካባቢ በሄደበት ወቅት በአንድ ወር ቀጠሮ በአምስት ሺህ ብር ክፍያ ሲሰጥ የቆየው የፓስፖርት አቅርቦት አገልግሎት ለጊዜው መቋረጡ እንደተነገራቸው ገልጿል። ማሟላት የሚገባኝን ሰነዶች ሁሉ ይዤ ጎተራ አካባቢ የሚገኘው መስሪያ ቤት ደርሼ ወደ ውስጥ ለመግባት ምክንያቴን ለሰራተኞች ባሳወቁበት ወቅት በአሁኑ ወቅት እየተሰጠ ያለው ፓስፖርት በሁለት ቀናት በ25 ሺህ ብር ክፍያና በአምስት ቀናት በሀያ ሺህ ብር ክፍያ የሚቀርበው ፓስፖርት ብቻ መሆኑ ተነግሮኝ አቅሜ ስለማይፈቅድ ትቼ ተመለስኩ ይላል የተቋሙ ዋና ዳይሬክተር ወይዘሮ ሰላማዊት በሰጡት ምላሽ የሲስተም ችግር ላይ ሆነን ነው በአጭር ጊዜ ይስተካከላል ሲሉ እንደነገሩት ሪፖርቱ በዘገባው አመላክቷል ለዛሬ ሊደርሳችሁ ይገባል ብለን የመረጥንላችሁ መረጃዎች ይህን ይመስል ነበር በሌላ ዜና ፈጣሪ እንዲያገናኘን እየጸለይን መልካም ጊዜ እንመኝላችኋለን